የምትኖርበትን አሳየን። አኮሚዴሽን የሚባለው ምንድ ነው? ያላችሁት ካምፕ ማለት ነው አኮሚዴሽን ማለት ይታያል። ይ እንግዲህ ላሳየ ነው። እንግዲህ ላሳየ ነው። አባቴ ላሳየ ነው። ይሄን መኖሪያ የእኛን መኖሪያ ላሳየ ነው። ይኸው ሽንት ቤቱ ፈንድቶ መጣልህ። እንግዲህ ይኸው መጣልህ። ሽንት ቤቱ ፈንድቶ መጣልህ፣ መጣልህ። ይኸው እንግዲህ ህዝቡን፣ ስንት ሺህ ህዝብ ነው እዚህ የሚኖር? ይኸው ሽንት ቤቱ ፈንድቷል። እንግዲህ እይ እንግዲህ እይ እንግዲህ መጥበህ ላለ ይሄ ዞር ብለህ መጥበህ ነው። ይኸው እንግዲህ ይህ መጥበህ ይሄ ማር ቤት ማለት ነው። ይኸው ችክኑ ነው ነው። ይኸው ችክኑ ነው። ይኸው ችክኑ ነው እንግዲህ ሲታያ ጉሪ። እንግዲህ እያንተ ጉረኛ ሁላ ቡርጅ ከሊፋን የምታሳይ ሁላ ይሄ የሚጠጡት ነው። እኔ አላቀውም ምን እንደሚጠጣ ይሄ መጠጥ ነው። አይ እንግዲህ አይ እንግዲህ ላሳይ ነው። አሁን የሚፈነድ ያው ነው እንግዲህ። አይ እንግዲህ ይሄ ሁሉ ፈንድ ነው። እንትን ቤቱ ነው። እያርከ ቻርጃ ነው። እዛ የትም ቦታ ሂደህ ፎቶ የምትነሳ ሁላ ውሸታም ሁላ ተነስተህ ፎቶ መለቅ ብቻ ጉረኛ ሁላ ውሸታ በተለይ በጠለብ የመጣ ሁላ በቃማበቃማ እንኳ ያመጣችሁ ትሻላላችሁ። በአይዲ መኖሪያ ፈቃድ ኢቬንሽንት ቤት አንድ ክላስ አስር ሁነ እየለቀክ ተመችቶኛል ያልክ ፎቶ ፖስት ፉድ ሸታም ሁላ ይህ የሚጠጣው ውሃ ነው። የውሽንት ቤቱ ፈንዲቷ ለዝ እይ እንግዲህ እይ እይ ይህ ኑሮ እይ እንግዲህ እይ ዝም ብለህ እያሳየው ነው። አትዋሽ፣ ውሸታም ሁላ ለቤተሰብ ለፍቅረኛችሁ፣ ለምናምን ፎቶ ለሚስቶቻችሁ ትክክለኛው ነገር ንገሯቸው። እይ ችክን ነው ይ ይሄ ችክን ነው። ይሄ ችክን ነው ሀቁ ነው። አጣባችኋለሁ ዛሬ እዛ ቡርጂ ከሊፋ ጎን ነው የምሰሩት ምናምን እያለ ደሞ ደላላ ያመጣል። ጀላላ ነገር ስራው ነው የሚያበስለው። ይሄን ህዝብ ይሄን ይሄን ህዝብ ልብስ እንግዲህ ይሄን ህዝብ ልብስ አይ አይ ችክን ይመጣላ አይ እንግዲህ አይ ይሄ ነው። ከኢትዮጵያ የምትመጡ ልጆች በተለይ የምትጠይቁ ውስጥ ሚስት ባላችሁ ምናምን የምታመጡ የምትጠይቁ ልጆች አላችሁ። ወንድማችሁ ምናምን እይ ዝም ብለህ ተመልከት። እዚህ ነው የሚኖረው ተዋን አለ ስላችሁ ባለፈው አሳየን ብላችኋል። እይ እንግዲህ እይ እዚህ ተዋን ይጠፋል ብትለኝ እንግዲህ ምን ይባላል። እይ እይ አለፈ። ይሄ ምን ነው እንግዲህ እይ እዚህ ነው የምትኖረው። ያው ሁላ ካምፕ ነው። አንድ ክላስ 78 ነው የምኖረው። አይ አትዋሽ። ቡርጂ ከሊፋ እየሄዳችሁ ቡሄራ እየሄዳችሁ ዛጅማን ምናምን አቡዳቢ እየሄዳችሁ ፎቶ እየተነሳችሁ የምለቁ ልጆች ግን ቀልብ ይኖራችሁ እንዲህ እዚህ አይነት ነገር ነው ለህዝቡ ማሳየት። ህዝቡ አውቆት ይምጣ። እዚህ ሲመጣ እንዲይጣላ ማለት ነው። ይታያል። እይ እንግዲህ እይ እንግዲህ ህዝቡ የሚኖርበት እይ ሁላ ልብስ ነው እንግዲህ እይ ተመልከተ፣ ይህን ጫማዚ እንግዲህ እይ እንግዲህ ይህን ካምፕ አንተ ውሸታም ሁላ ካምፕ እየኖርክ እንደ እዚህ እምትዋሹላ፣ ትክክለኛውን ነገር ለወገኖቻችሁ ላኩላቸው፣ ትክክለኛውን ነገር እዚ እንዲ ነው ምሰራው እንዲ ነው ምተኛው ምናምን እያላቸው አትዋሹ። እይ እንግዲህ ይህን ልብስ አልሀምዱሊላህ ረብል አለሚን ብለህ ታልፈዋለህ። ነገ ሌላ ቀን ነው ብለህ ታልፈዋለህ። ለማንኛውም ይታያል አይ አይ አባቴ። አይ ችክን አሁን የሚመጣ ልሀል ተያለህ አይ እንግዲህ አይ አይ ይሄ ነው ህይወት። ይሄ ነው እየኖርን ያለነው ህይወት። ይሄ ነው አትዋሹ። ከኢትዮጵያ ሀገር ይሻላል ምናምን ምናምን እያላችሁ ሰውን ለስደት አታብቁ። ማንኛችሁም እዚህ የመጣችሁ ደላላ አይደለም። አሁን ሰው ማሳሪት ያዙ። እዚህ የመጣ ሰው ነው እዛ ኢትዮጵያ ብታጣም ብትሰቃይም ብነጣም ብገረጣም ብትሞትም አገር ላይ ሞት። ወላሂ እኔ ሰውን አገር ወላሂ አልደግፍም። ወላሂ ለምን ኢትዮጵያ ለምን ሙትም ምንም በል አገርህ ላይ ሆን ከሆን፣ እዝህ ሁለተኛ ነው። እየሞት ነው ያለነው ሁለተኛ እየሞት ነው። ሰው ግን እየተሸወደ ነው። እድሜያችን እየሄድ ሊሳኖልቲ ኢትዮጵያ እንደዝህ ነው እንደዝህ ነው። ቶ ተለምዲዋለህ፣ ግዴታ ተለምዲዋለህ። ግን ያ ላይ ሁለህም እዚህ ሀገር የተሻለ ስራ ሊኖራል። ቶ ኢትዮጵያም ቆፈር፣ ወላሂ እረ ስራ የፈለገ ትንሽ ስራ ተሁን ኢትዮጵያ ይሻላል። እዚህ ሀገር ሁሌ እድሜ ያልቃል። ከዛ በኋላ ዜሮ ላይ ነው የምቀረው። ልጅ እና ገንዘብ እኩል አይሄድም። በተለይ ሰላሳ ቤት የገባችሁ ሰዎች ይሄን ነገር በፍጹም አትሳፈጡት። ለምን እድሜ ከሄደ ከዛ በኋላ፣ በተለይ ሴቶች ልጆቻችሁን ብትወልድ ይሻላችኋል። አባቶቻችን ስምንት ዘጠኝ አሳድገውናል፣ ምንም ሳይኖሯቸው።